በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት ስድስት የሚነበብ ስንክሳር እረፍታ ለነቢይት ሃና። ጥቅምት ስድስት በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሃና አረፈች። ይህችም ቅድስት ከለዊ ነገድ ናት። የታህራም ልጅ ህልቃና አገባት። ፍናና የምትባልም ሌላ ሚስት አለችው። እርሷም ወላድ በመሆኗ ሃና ልጅ ስለሌላት መካንም ስለሆነች ሁል ጊዜ ትገዳደራት ነበር። ሃና ግን ፈጽማ በማዘን አትበላም አትጠጣም። ባለ ሕልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች፣ እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች። እንዲህም ብላ ስለትን ተሳለች። አቤቱ ልጅ የሰጠህኝ እንደሆነ በሕይወቱ ዘመን ሁሉ ላንተ የሚያገለግል አደርገዋለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደ ሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና፣ በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ ስካርሽን በእንቅልፍ አስወግጅ አላት። እርሷም እንዲህ አለችው የወይን ጥጅ ከቶ አልጠጣሁም፣ ልጅ አጣሁ በመሆኔ በልብ ያዝናለሁ እንጂ። ካህን ኤሊም አጽናናት፣ እንዲህም ብሎ ባረካት፦ የእስራኤል ፈጣሪ የለመንሽውን ይስጥሽ፣ በሰላም ሂጂ። በቃሉም አምና ወደ ቤቷ ገባች። ከዚህም በኋላ ፀንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛው ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው። ከአሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ሴት ነኝ። ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት አለች። ከዚህም በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። ይህችም በዳዊት መዝሙር መጨረሻ ከሙሴ መሐሌ ቀጥላ ተጽፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። እረፍቱ ለአባ ጰንጠሌዮን። በዚችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጴንጤሌዎን አረፈ። ይህም ቅዱስ በሮሚ አገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር ዕውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከስምንቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልአሜዳ ዘመን መጣ። በአንድነትም ጥቂት ዘመናት ኑረው ከዚህም በኋላ እርስ በራሳቸው ተለያዩ። ቅዱስ ጴንጠሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ አምስት ክንድ አግድመቱ ሁለት ስፋቱ ሦስት ክንድ የሚሆን ዋሻ ለራሱ ሠራ። ጠፈሩም እንደ ድንጋይ ነው፤ ከጥቂት ቀዳዳ በቀር የለውም። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ አርባ አምስት ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን የዕውሮችንም ዐይኖች በመግለጥ ብዙ ተአምራትን አደረገ። በአንዲትም ቀን በማታ ጊዜ እንጨት ተተክላ እስከሚነጋ ድረስ አድጎ ትልቅ ዛፍ ሆኖ ወዲያውኑ ደረቀና ደቀ መዝሙሩ ፈልጦ አነድደው። ፍሙንም በልብሱ ቋጥሮ ለማዕጠንት ወሰደው። የናግራንን አገር ያጠፋትን ምዕመናኖችንም የገድላቸውን አይሁዳዊ ንጉሥ ሄዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ የረዳው ዘንድ ይህን አባት በንጠሌዮንን ለመነው። እርሱም በሥራ ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶ በጎዳና በፍቅር አንድነት ትመለሳለህ አለው። ንጉሥ ካሌብም ከናግራን ሀገር በደረሰ ጊዜ ከካሃዲው ንጉሥ ከፊንሃንስ ጋር ተዋጋ። ድል አድርጓቸውም ካሃዲያንን ሁሉ እንደ ቅጠል እስኪረግፉ አጠፋቸው። አባ ጰንጠሊዮንም በጦርነቱ መካከል ጠላቶችን ሲያሳድዳቸው እንዳዩት ብዙዎች ምስክሮች ሆኑ። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለው ኖረ። ይህም ቅዱስ አባ ጰንጠሌዎን ተጋድለውን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውንም ለሚያደርግ፣ ገድሉንም ለሚጽፍ ቃል ኪዳንን ሰጠው። እንግዲህስ ድካም ይበቃሃል፣ ዕረፍ። ያን ጊዜ አጥንቶቹ ተነቃነቁ። በፍቅር አንድነትም አረፈና በዚያ በዋሻ ውስጥ ተቀበረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የኤጲስቆጶስ እንጦኒዮስ መታሰቢያ። በዚችም ቀን ብና ከሚባል አገር የኤጲስቆጶስ እንጦኒዮስ የምስክርነቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የነቢይ እንባቆም መታሰቢያ በዝችም ቀን የስሙ ትርጓሜ አዋቂ የሆነ የእንባቆም ነብይ መታሰቢያው ነው። ይህም ቅዱስ ከስምዖንና ከዮሴፍ ነገድ የዮሳፍጥ ልጅ ነው። ዜናውም በግንቦት ወር በ24 ተጽፎ አለ። የነብይ እንባቆም በረከትና ረዴት ከእኛ ጋር ይሁን ለዘላለሙ አሜን። እረፍቱ ለቅዱስ ዲዮናሲዮስ በዚችም ቀን የሀገር አቴና ኤጲስቆጶስ ቅዱስ ዲዮናሲዎስ በሰማዕትነት አረፈ። ይህም ቅዱስ በአቴና አገር በዕውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴናም ከተማ በአዋቂዎች የመሳፍንት አንድነት ከአማካሪዎች አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን ማጥመቆ በአቴና አገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ በፍልስፍናው ቤት ተቀምጦ ሳለ፣ የአቴናም ፈላስፎች በእርሱ ዘንድ ተሰብስበው ነበር፤ እርሱ ለሁሉም አለቃ ስለሆነ በዓርብ ቀንም ቀትር ሲሆን ፀሐይ ጨለመ ታላቅ ንፅ ውስታም ሆነ አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለም ውስጥ የሆነውን ጌታችን ሆይ አስረዳን ብለው ጠየቁት። እርሱም ፀሐይን ጨረቃንና ከዋክብትን መረመረ፣ ጸጥ ብለው አገኛቸው። ደግሞ ባህሮችን ጥልቁንም በዓለም ዙሪያ ያለውን የውቅያኖስንም ባህር መረመረ፣ እነርሱም ጸጥ ብለው አገኛቸው። ከዚህም በኋላ አረስጥ አላባ የሚባል የፍልስፍና መጽሐፍን አንስቶ ሲመረምር በውስጡ ዕልመክኑን የሚል አገኘ። ይህም ህቡ አምላክ ወረደ፣ ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያን ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታቹ ያሉ ምሁራንም ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህን ሰምተው ታላቅ ፍርሃትን ፈሩ። ደቀ መዝሙሩ ኡሲፎስንም የሆነውን ሁሉ የዚያችም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኑንም እንዲጽፍ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸው እልመክኑን እያሉ እንዲጽፉ አዘዘ። ከአሥራ አራት ዓመትም በኋላ ቅዱስ ሐዋርያ ጳውሎስ ወደ አቴና አገር መጣ። ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን መውረዱን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነብሷ ነፍስ ነስቶ መወለዱን፣ መከራ መቀበሉን፣ መሰቀሉንና መሞቱን በሦስተኛው ቀን መነሳቱን፣ ማድረጉንም በሕያዋንና በሙታን ለመፍረድ ዳግመኛ መምጣቱን አስተማረ። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሩጠው እንዲህ ብለው ነገሩት፣ አንድ ሰው ዛሬ ወደ አገራችን መጥቶ እኛ የምናውቀውን ወይም ከእኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረን። ዲዮናሲዮስን ልኮ ሐዋርያው ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው ቅዱስ ጳውሎስም በአደባባያችሁ መካከል አለፌ ሲሄድ በአማልክቶቻችሁ ቤቶች በደጃፉ ላይ እልመልኩን የሚል ጽሑፍ አየሁ ይህም የማይመረመር አምላክ ወረደ ማለት ነው እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ በዚያንም ጊዜ ከ14 ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ኡሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 አርብ ቀን በስድስት ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ፣ ፀሐይም እንደጨለመ፣ ምድርም እንደተናወጸች አስረዳው። የአቴና ሰዎችም ይህንን በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትን ማጠመቃቸው፣ ዲዮናስዮስንም በእርሱ ላይ ኤጲስቆጶስን አድርጎ ሾመው። የቤተ ክርስቲያንንም ሥርዓት የተረጎመ እርሱ ነው። ከዚህም በኋላ በባህር አቅራቢያ ወዳለ አገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችን አሳመነ። ድንቆች የሆኑ ብዙዎች ተአምራትንም አደረገ። ከሃዲ ንጉሥ ጠማቲያኖስም ይዞ ጽኑ ሥቃይን አሰቃየው። ከዚያም የከበረች ራሱን በሰይፍ ቆረጠው። የተቆረጠች ራሱንም በእጁ ይዞ ሁለት ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዛሙርቱን የኡሲፎስንና የኡሪያኖስ ራሳቸውን ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። የርዋቅና የእንጦኒዮስና የአባ በጸሎተ ሚካኤል መታሰቢያ። በዚችም ቀን ቅዱሳን ርዋቅና እንጦኒዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤልም መታሰቢያው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የሴት ልጅ የሄኖስ መታሰቢያ በዚችም ቀን የሴት ልጅ የሄኖስ የእረፍቱ መታሰቢያው ነው። የእግዚአብሔርንም ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስም መቶ ዘጠና ዓመት ኖረ። ቃይናንንም ወለደ። ቃይናንንም ከወለደ በኋላ 715 ዓመት ኖረ፣ ወንዶች ልጆችንና ሴቶች ልጆችን ወለደ። በቀዳሜ ቀንም አረፈ። መላው ዕድሜውም 905 ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። መቼ መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት ስድስት የሚነበብ ስንክሳር ወደ እናንተ አቀረብን ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ